እፎይ በመባል ራሱን የሚጠራ ቲክታከር ሰሞኑን በእስልምና እምነት ተከታዮችና በነቢዩ መሀመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጃሬድ ለወራት ታስሮ መለቀቁ የሚታወቅ ነው። ይህንን ቪዲዮ እየሰራው ዛሀበሻ ነው ፌስቡክ ፔጅ ጋር ገብታችሁ ቪዲዮ ልታዩ ትችላላችሁ። አንድ ነጥብ አራት ኬ የስድብ ምልልስ ማለት ነው። ወዴት እየመራ ነው? ግን ወዴት እየሄድን ነው? መዛዛት በቃ የሆነ መስመር ያለፈ ንግግር በጣም የሚያስጠላ መስመር ያለፈ ንግግር ማለት ነው። ከሙስሊሞችም አሉ ከኦርቶዶክሶችም አሉ። እንደዚህ መባባል ምን አስፈለገ? ዜናውን እንደሰማችሁት ነው። እፎይም ሌሎችም ሃይማኖት ላይ እንደዚህ መዘለፍ፣ መሳደብ ሁሉም ይቀጣል የተባለው በእርግጥ እፎይ ነው ምስሉ ላይ ያለው ማለት ነው። እፎይ ቢሆን ምስሉ ላይ ያለው ልጁ ያለውን ሰምታችሁት ከሆነ በሁሉም ያለው በሁሉም እምነት ላይ መዘላለፍ ካለ ዝም ብላችሁ ለምን እንደተነዳችሁ ትሆናላችሁ። እፎይ ወደ ውጭ መኖሪያ ፍቃድ ተሰጥቶታል፣ ምናምን አጥፍቷል መቀጣት አለበት። ከሙስሊምም ደግሞ ያጠፉ ካሉ ይውጡና መቀጣት አለባቸው። በቃ ካልሆነ ሁሉም እንደፈለገ የሚፈነጭበት መሆን የለበትም። መከባበር ነው ያለብን። በጣም የሚያስጠላ ስድብ። እኔ ስድቡን ስክሪንሻት አድርጌ ማንበብ በጣም ይቀፈኛል። አንደኛ ጾመኛ ነኝ፣ ሁለተኛ በጣም የወረደ ነው። ያስጠላል ማለት ነው ግን እንደዚህ መግደል መገዳደል ኖርማል ነው። በሁላችንስ ሃይማኖት ብሎ የማይፈቀድ ነገር ነው። እንደዚህ ቅልል አድርገን ያየ ነው ቅጠል መበጠስ አይነት ስታፋርጋችሁ ከሆኑ አንዳንዶቻችሁማ የደም መሬት እናደርገዋለን ምናምን ስትሉ ማለት ነው። እውነት ታደርጉታላችሁ። በጣም ነው የሚያስጠላው። ያሳፍራል በጣም ማለት ነው። ይሄንን ብላችሁ ከእናንተ እምነት ተቃራኒ ያለ ጎረቤታችሁ፣ ፋሚሊያችሁ፣ ቤተሰባችሁ እናንተን እንዴት እንደሚያይም ላይ ለእናንተ ማለት ነው። ሙስሊምም ከሆናችሁ ክርስቲያን በእናንተ ዙሪያ ያለ እናንተ ማየት እንዴት እንደሚደብረው፣ ክርስቲያንም ከሆናችሁ ደግሞ እናንተን ማየት ያስጠላው ሙስሊም ማለት ነው። እንዴት ሰው ዝም ብሎ ይገደላል? እንጋደላለን የደን መልክት ይሆናል። በቃ ያጠፋ መከሰስ አለበት። ያጠፋ ለህግ መቅረብ አለበት። እፎይ ደግሞ በደንብ ነው ያጠፋው፣ በደንብ መቀጣት አለበት። በቃ ዜናው ላይ እንደተነገረው አጠፋ አይደለም፣ ኦርቶዶክስ እምነት ላይ ተሳደበ፣ ተሰለፈ፣ ታስሮ ተፈታ። በቃ ይህ መቀጣት አለበት። ካልሆነ ሁሉም እየተነሳ መፈንጨት የለበትም። ያጠፋ ይቀጣል ነው የተባለው። እናንተ ግን እንደዚህ ቀሏችሁ፣ ዝም ብሎ መቀባጠር ምንም የማይታይ የሚያስጠላ ነገር ማለት ነው። እንዳልኩት ነው። ይብላኝ እናንተ ተቃራኒ እምነት ሆኖ በዙሪያችሁ ላለ ሰው ሰላም እንዴት ዋላችሁ ይህ መልእክቴ ለእፎይም። እነሱ ጀመሩ የጀመሩትም ደግሞ ሽሩሩ ኢየሱስ ክርስቶስ ጌነው ኢየሱስ ክርስቶስም እመቤታችን ፊት በለ ክላይ ሰቀልክ። አሁን ደግሞ መሰቀሌ ቆረቆረኛ አውርዱኝ አልክ እና ወርዳለን፣ ትፈጠፈጣል። ገና አዳልጦሃል፣ በራስ በገዛ አፍህ ወድቀሃል። በእኛ ፎሎ ነው መሰለኝ እኮ ያደከው፣ እሱን አትርሳ ዛሬ እላይ ደረስኩ ብለክ ከፍ ስናረግ ጊዜ ተዋውሩዱኝ ዝቅ ልበላልክ ትወርዳለክ። አንፎሎ አንሰብስክራይብ ነው የምትወረው ከአፍሪካ አንደኛ አስር ሚሊዮን ምናምን የምትለው ራሱ አንድ ሚሊዮን ራሱ ማጣትክ በዚህ ፍግ ይገባሃል። ገባክ? ስለዚህ አርፈ ተቀመጥ። ወጥተክ መጋፈጥ አለብህ ከቻልክ፣ ካልቻልክ ደግሞ አርፈ ተቀመጥ። ቢዝነስን እንዳይቀርብክ አርፈ ተቀመጥ። ይሄ አንፎሎን ደግሞ ትቀማለክ። እስከዛ ደግሞ ይህን አንሰብስክራይብን እስከምትቅም ድረስ አርፈህ ጎመንን እየበላህ ኖር። እሺ፣ ይሄ መልእክቴ ላንተ ነው። መለሰ ይህንን ለመናገር ወቅቱ አልነበረም። ይህንን ነገር የሚናገርበት ሰዓት አይደለም። ለምን በዚህ ሰዓት ይህን ነገር መናገር እንደፈለገ አላውቅም። ምክንያቱም አንድ ሆድ ለባሰው ማጭድ አታውሶ ነው። አንዳንዴ ያውቃሉ የምንላቸው ሰዎች ያስተውላሉ የምንላቸው ሰዎች ትክክል ናቸው የምንላቸው ሰዎች አርያ የምናደርጋቸው ሰዎች ባልሆነ ሰዓት ላይ ይመጡ እና ያልሆነ ነገር ይናገራሉ። ንግግሩ መጥፎ ሆኖ ወይም ንግግሩ ትክክል ሳይሆን ቀርቶ፣ ሳይሆን ትክክል ነው። ንግግሩ የሙስሊምን ያለንን ፍቅር ሊናገር ነው የክርስቲያንን ፍቅር ያለነውን ነገር ሊናገር ግን ግን ታይሚንጉ አይደለም። ሶ እንዲህ ስላችሁ የማንን ጊዜ አስታወሰኝ ይመስላችሁ? የእንትናን ጊዜ አስታወሰኝ። ማን ነበር ስሙ? የዲሽታ ጊና፣ ዲሽታ ጊና የሚለው ዘፋኝ ጊዜ አስታወሰኝ። ዲሽታ ጊና በሰዓቱ ትክክል ነበር ያለው። እኔ እንደውም ትዝ ካላችሁ በቪዲዮ እግዚአብሔር ይመስገን የእዛኔም ትክክል ነው ነው ያልኳችሁ፣ ትዝ ካላችሁ ማለት ነው። ትክክል ነው ዲሽታ ጊና፣ ምን አደረገ ነው ያልኩት። ቪዲዮ አለ። ምክንያቱም ታይሚንጉ ሰዓቱ ትክክል ስላልሆነ እንጂ ዲጂታል ጊዜ የተናገረው ሰላምን፣ እግዚአብሔር ሰላምን ስበክ ነው የሚለው ሰላምን ነው የሰበከው። ነገር ግን ያሰፈሰፈ ወታደር በቆምበትና ህዝብ እንዲ በተያየበት ሰዓት ላይ ሰላም ብሎ ሲል ህዝቡ እንዳለ ነው የተነሳበት። እና እንደዛ ማለት ነው እሸቱ መለሰ እንደዛ ነው ነው ብዬ ነው የማስበው። እና አንዳንዴ እሸቱ መለሰ ለኦርቶዶክስ ሃይማኖት የሰራ ልጅ ነው፣ ወጣት ነው ብዙ ነገር ያደረገ ሰው ነው። እና እንዲህ በቀላሉ እሸቱ መለሰን ከሃይማኖት ውስጥ አውጥተ ልትወረውረው እና ልትናገረው የምትችለው ሰው አይደለም እሸቱ መለሰ። ምንከባበር መከባበሩ ነው የሚሻለን፣ እንደዚህ አይነት ነገር ምንም የማያዋጣን፣ ያጠፉ ለህግ መቅረብ አለባቸው ብሎ በሰራው ቪዲዮ በጣም ብዙ ነገር ተባለ። አንሰብስክራይበር፣ አንፎሎ እናድርግበት ዘመቻ ሁላ በጣም ብዙ ማለት ነው ግን የኮሜዲያን እሸቱ ያለውን እይታ መጥላታችሁን ብቻ ሳይሆን ለሙስሊም ያላችሁንም እይታ የታየንበት ወቅት ነው። ያ ምንድነው ያለችው ዲስታጌና ወቅቱ ስላልነበረ ነው። ወቅቱ ካለፈ በኋላ አሁን ያ ጦርነት አለቀ፣ በዚህ ሰዓት ቢናገር ምን ዋጋ አለው? በሰዓቱ ነው ግን መናገር ያለበት ተናገረ፣ ጀግና ነው። እሸቱም እንዲሁም ወቅቱ ካለፈ በኋላ መናገሩ ምን አስፈለገ? ሁሉም ነገር ከተስተካከለ በኋላማ ማንም ምንም ይል ይችላል። ግን በእንደዚህ አይነት ሁኔታ ላይ ያለ ከጎን ያለ ሰው መቼም አይረሳም። እሸቱ እናመሰግናለን፣ የሀቅ ሰው ስለሆንክ ማለት ነው። አንዳንድ የሀቅ ሰዎችም አላችሁ። መከባበር ነው እንጂ የሚያዋጣው፣ መዘላለፉ፣ መሰዳደቡ ምንም ነው የማያደርገው እያላችሁ የምትናገሩ ለሀቅ የምትናገሩ ሰዎች ለእናንተም ክብራለን። ሀመድ ነቢይ ነው ነው ያለ እንጂ አምላክ ነው አላሉም እነሱ በሰዎች የመታወቅ አለበት ስለዚህ ነቢያችን አትንኩ ከተባለ ዛስ ኪፒ ኪፒ ማይንድ ጋይስ፣ ምንም ያስፈልገ ምን አገባን ስለ መሐመድ። አንድ ነጥ 3 ቢሊዮን ሰው ጂኑ ነው መሰለ የሚከተለው፣ የሆነ ነገር ስላለ ነው እኮ የሚከተለው፣ ዊ ዶንት ኖ ነው። አንድ ነጥ 3 ቢሊዮን ህዝብ ፉሊሽ ወይም ደግሞ ደደብ ሊሆን አይችልም። አንድ ሚሊዮን እኮ ይነቃኳል ደደብ ነው ምን ልኳ ውሸት ነው ያ ሁሉ ሰው የሚከተለው የሆነ ዘይረ ሳምቲንግ ዊ ዶንት ኖ አላህን የሚከተሉ ዘር ሳን ሳምቲንግ የታያቸው ነገር አለ። ስለዚህ ምን አገባን እኛ ኦርቶዶክሱ ኦርቶዶክስ ኢየሱስ ናትን ብለዋል። ሙስሊም ተረጋጋ። ኢሳው ነው ምንድነው? ባናት ይዘግዘቅ የሚለዋሉ ኖ የኦርቶዶክሱ የክርስቲያኑ ክብር ሁሉም ሰው የሚያምነው እነት ይመን። ማንንም የማንም እነት መተቸት መብት የለውም። ሸፋዬ፣ ጠበቃዬ ዋሴ